ባለፈው ዓመት የታዩ የምርት ማሳደጊያ የግብዓት እጥረቶች እንዳይከሰቱ እየተሰራ መሆኑን የወልቃይ ጠገዴ ሴቲት ሁመራ ዞን ግብርና መምሪያ ገለጸ። በ2015 16 የምርት ዘመን ከ500 ሄክታር በላይ መሬት በተለያዩ ሰብሎች ለመሸፈን አቅዶ እየሰራ መሆኑን አስታውቋል። በሌላ በኩል የዞኑ ባለሀብቶች የአካባቢያቸውን ሰላም በመጠበቅ ይበልጥ ምርታማ ለመሆን ዝግጅት እያደረጉ መሆናቸውን ተናግረዋል። ያየፈንታይ ዝርዝራለሁ በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በዞኑ ከሚገኙ አልሚ ባለሀብቶች ጋር የአካባቢው ሰላምን በማስጠበቅና ና በ201516 የምርት ዘመን የእርሻ ዝግጅት ላይ በሁመራ ከተማ ውይይት አካሂዷል። በውይይቱም በባለፈው የምርት ዘመን ከግብዓት አቅርቦት ጀምሮ በርካታ ችግሮች ቢኖሩም ባለሀብቱ የአካባቢውን ሰላም በማስጠበቅ ምርታማ መሆኑ ተገልጿል። በዞኑ ከ427 ሺህ ሄክታር መሬት በላይ በተለያዩ ሰብሎች የለማ ሲሆን ከዚህም ከ65 ሚሊዮን ኩንታል በላይ ምርት መገኘቱ ተመላክቷል። የእርስ በርስ መደጋገፍ መደጋገፍና ቁርጠኝነት በመኖሩ ከጊዜ ወደ ጊዜ ምርታማነታቸው እየጨመረ መምጣቱን የውይይቱ ተሳታፊ አልሚ ባለሀብቶች ነግረውናል። ባለፈው ክረምት ክረምቱም ጥሩ ነበር። እርሻ ያው የነበረን እርሻ ምንም እንኳን ቀይ መስመር ቢኖረንም በዚህ ባለን እርሻ ግን ሰሊጥ፣ ማሽላ እና ማሾ እሱን ነው የዘራ ሁኔ። በበኩሌ ጥሩ ምርት ነበረ አምና የዘራ ሆቴ ጥጥና ማሾ ነበረ ምርቱን ጥሩ ነበር። ያው በጣም ደስ የሚል ነው። ትልቁ ኢንቨስተር ለትንሽ ኢንቨስተር እየረዳ እያገዘ ጥሩ ደረጃ ላይ ራስ በራሱን እየተጋገዘ ነው የሚያለ ነው። ከአመት አመት እጅግ በጣም ጥሩ የሆነ ውጤት በእርሻ ምርት ላይ አግኝተናል። ምርቱ እስካሁንም ተጭኖ አላለቀም ያለ እጅግ ያለማ መሬትም የለም። ከፍተኛ ውጭን በማውጣት ያመረቱት ምርት የገበያ ችግር እያጋጠማቸው መሆኑን የገለጹት አልሚ ባለ ሀብቶቹ በ2015 16 የምርት ዘመን የገበያ ችግር እንዳያጋጥመን ከወዲሁ ሊሰራበት ይገባልም ብለዋል። ከነጻነት ማግስት ያገኙትን ተጠቃሚነት በማጠናከር በበጪው የምርት ዘመን ይበልጥ ውጤታማ ለመሆን ዝግጅት እያደረጉ መሆኑን አንስተዋል። ቀጣይ አሁን ያው የመጥረግ መሬት የማለስለስ ሁኔታ ጨርሰን ሰርተናል። እኛ ዝግጁንን አሁን ለእርሻ ትራክተሮች ሁሉ ተዘጋጅተዋል። ምንፈልገው የነዳጅ እጥረት እንዳይኖር ትንሽ እንፈራለን፣ ከመንግስት ቶሎ ቶሎ ቢመጣልን ያለ ባንክ ብድር እርስ በራሱ ተደጋግፎ ያረሰውን ምርት ገዢ ሲያጣ በጣም እንትን ነው የሚል ለሀገሪቱም ጥሩ አይደለም። ለሚቀጥለውም ይኸው ዝግጅቱ አልቋል። ሰኔ ላይ እርሻው ይጀምራል ማለት ነው። 3 4 ሄክታር አለኝ። ይህን አጽድተናል። አሁን አሁን እስከ ሰኔ ዝናብ እስኪ ዘንብልን ድረስ ሙሉ በሙሉ እናጸዳለን፣ የማሽነሪዎች ዲሳትም እናደርጋለን። ይሄ ተዘጋጅቻለሁ በቀጣይ ለምርት ማለት ነው። በባለፈው የምርት ዘመን የግብዓት አቅርቦት ላይ ችግር እንደነበረ ያነሱት የሁልቀ የተገደዩ ሰቲቱ መራዞን ግብርና መምሪያ ኃላፊ አቶ አወቀ መብራቱም የግብዓት አቅርቦቶችን በወቅቱ ተደራሽ ለማድረግ በትኩረት እየተሰራ ነው ብሏል። ግብዓት አቅርቦት ጋር ተያይዞ እንደ ግብርና መምሪያ ምንድን ነው አንድ፣ በዚህ አካባቢ ባለፈው አመት የታዩ እጥረቶች አሉ አንድ የኬሚካል እጥረት ነው። የጸረ ተባይና የጸረ አረም ኬሚካል በመንግስት በኩልም በግል ነጋዴዎች በጊዜው እንዲቀርብ ስራ እየተሰራ ነው የሚገኘው የአማራ ምርጥ ዘር ድርጅት የሚያቀርባቸው ዘሮች አሉ እና እዛ በማምጣት በጊዜ ዘር የሚፈልጉ ባለሀብቶች ማከፋፈል በቅ እየተሰራ ገው እያጋጠሙ ያሉ የገበያ ችግሮችን ለመቅረፍ ከክልሉ መንግስት ጋር በቅርበት መሰራቱን ያነሱት አቶ አወቀም በቀጣይም የገበያ ችግር እንዳይፈጠር በትኩረት እንደሚሰራም ገልጿል። በ2015 16 የምርት ዘመን ከ50000 ሄክታር መሬት በላይ በተለያዩ ሰብሎች ለመሸፈን የቅድመ ዝግጅት ስራዎች መጀመራቸውን ተናግሯል። ቢያንስ ያለችውን መሬት የኢንቨስትመንት መሬት የአነስተኛ ማስተዋደር መሬት የተለያዩ ዘሮች እንዲሸፍን የተለያዩ ዘሮች ይሸፍኖ ምርት እንዲያገኝና ምርትን ማሳደግ ነው። ገቢያን ተኮር የሆነ ምርት ታመርታለህ። ነገር ግን አርሶ አደሩ ባለሀብቱ መስራት ያለበት በአጠቃላይ ምርት ነው ማሳደግ ያለበት። ዘንድሮ በ2015/16 የምርት ዘመን በዞናችን ከ500 ሄክታር በላይ በሰብል ለመሸፈን በእቅድ ይዘን እየሰራን ያለ ነው። በዞኑ የአካባቢያቸውን ሰላም በማስጠበቅ በሕዝብ ተሳትፎ የተጀመሩ መሰረተ ልማቶችን ለማስቀጠል አልሚ ባለሀብቶች እያደረጉት ያለውን ድጋፍ አጠናክረው እንዲቀጥሉ የዞኑ አስተዳደር አሳስቧል።